ደህና ነኝ። እንትን ላይቭ ላይ አልቀሰች ነው የነገሩኝ። አንድ ሰው ላይቭ ላይ ካለቀሰ ማለት ችግሩን ህዝብ እንዲያውቅለት መፍትሄ እንዲፈልግለት ይፈልጋል ማለት ነው አይደል? እኔ በምረዳው እዚህ ጋር አንድ ሰይጣን ምን ብላ ጻፈች? እውነት ካዘንሽላት ችግሯን ለምን በውስጥ አክፈች የላትም አለች። እኔ ጌም እየተጫወጥኩ መተው ኮመንት ላይ ረዋን እያለቀሰች ነው። እኔን እንደናትሽ ስለሚያዩ ምን ያህል እንደማዝንልሽ እንደምቆረቆርልሽ ስለሚያውቁ ነው። አንቺ ባለቀሽ ቁጥር መተው ለእኔ የሚነግሩኝ ኮመንት ላይ መተው ከአረቦች ጋር ጌም እየተጫወጥኩ ሲነግሩኝ ጌሜን ትቼ ረዋን እንጠሯት፣ ምንድን ነው ችግሯ እንጠይቃት ያልኩት። አንድ ሰው ላይቭን ከፍቶ ካለቀሰ ማለት ችግሩን ህዝብ እንዲያይለት ይፈልጋል፣ ችግሩን ህዝብ እንዲሰማለት መፍትሄ እንዲፈልግለት ይፈልጋል ማለት ነው። ሰው እንዲያቅባት ባትፈልግ ላይቭዋን ከፍታ አታለቅስም ነበር። ላይቭን ከፍቶ ካለቀሰ አንድ ሰው መፍትሄ እየፈለገ ነው። እምባውን አይቶ ህዝቡ ችግሩ ምን እንደሆነ እንዲጠይቀው ፈልጎ ፈልጓል፣ ችግሩ እንዲፈታለት ፈልጓል ማለት ነው። ታዲያ ላይቭ ላይ ያለቀሰችውን ልጅ ችግሯን እዚሁ ላይቭ ላይ ያለቀሰችበት ቦታ ላይ መጠየቅ ያለብኝ ካዘንሽናት፣ በውስጥ አደባባይ ላይ ስላለቀሰች መሰለኝ መፍትሄ ያገኘችው ከዚህ በፊት የተበላችውን ሀምሳ ሺህ ድርሃም እኔ ቁጭ ብዬ ላይቭ ላይ አምስት ቀን ቁጭ ብዬ ላይቭ ላይ ሰብስቤ ለቅሜ ከእያንዳንዱ ለቅሜ ደረሰኝ ብዬ ግሩፕ ከፍቼ ስንት ለፍቼ ደክሜ አው ከኪስሻ ወጣሽ መሰለሽ? ላልሹ ላንቺ ለሴጣኗ ነው መለስልሽ። አምስት ቀን ሙሉ ላይቭ ላይ ቁጭ ብዬ ደርቄ ለፍቼ ደክሜ ሀምሳ አምስት ሺ ድርሃም ሰብስቤ አካውንት አስገብቻለሁ። ከህዝብ ለምኜ ኦኬ ለማኝ ተብዬ ተሰድቤ ለፍቼ ደክሜ አደባባይ ባይወጣ በውስጥ ማን ነው ሀምሳ አምስት ሺ ድርሃም ይሰጠን ሰው እኮ አደባባይ ላይ የሚወጣው መፍትሄ ፈልጎ ነው። መፍትሄ ሲፈልግ ችግሩ ከአቅሙ በላይ ሲሆንበት ነው፣ ሲገነፍል ነው። አንድ ሰው አደባባይ የሚወጣው ሲገነፍል፣ ሲበዛበት፣ ራሱ መቋቋም ሲያቅተው። መቋቋም ሲያቅታቸው አደባባይ ያልወጡ ሰዎች እራሳቸውን አጥፍተዋል። የሉም እዚህ ምድር ላይ ራሳቸውን ማጥፋት የማይፈልጉ መኖር የሚፈልጉ ሰዎች ግን ብቻቸውን ተሰቃይተው ታፍነው ከሚሞቱ ይወጣሉ አደባባይ፣ ህዝቡን እርዳታ ይጠይቃሉ። በህዝብ ይረዳሉ። እርዳታ ገንዘብ ብቻ አይደለም። የሀሳብ እርዳታ አይዞ ካለንልክ ማለት እርዳታ ነው። ስለዚህ እቺ ልጅ ስለበዛባት ነው ላይፏን ከፍታ ያለቀሰችው። እና ሀቡ እኔ ድንገራቸው ከዚህ በፊትም በእኔ ቤት ላይቭ ላይ ተናግሬያለሁ። ሀቡ እናንተ የምታውቁት እዚህ ላይቭ ላይ እያደረገችውን ነገር ብቻ ነው። በውስጥ ግን ብዙ ነገር ሳለቅሳ ብራልቅሳ ብዙ ተሰቃይታለች፣ በውስጥ ማለት ነው በውስጥ በቃ። እንደሷ ማንም አለውንሽ አይዞሽ ያለኝ ሰው የለም። ከዚህ በፊትም አሁንም የሆነ ነገር ሲሆን አይዞሽ ያልፋል በቃ በጣም ደስ የሆነ ወደፊት ተስፋ እንዲኖረኝ ብዙ ምክሮች ትሰጠኛለች። ያው ያላቅበትም አላመሰገንኩሽም፣ ረዋን። ለማንም ማብራራት አይጠበቅብንም። እኔ አንድ እህቴን ካዳንኩኝ ለእኔ በቂ ነው። ለማንም ማብራራት ለማንም ማስረዳት አይጠበቅብንም። አንቺ ብቻ ምን ሆንሽ? አንቺ ብቻ ደናውኝ እኔ ይውልሽ ምንም አይነት ነገር መልካም ነገር ካረኩኝ ከማንም ምስጋና ፈልጌ አይደለም። ማድረገው ለማን ነው? ማድረገው ለራሴ ስል ለምን ፈጣሪ ጋር ተመዝግቦ ነገ ስወድቅ ፈጣሪ እንዲያነሳኝ ነገ ስወድቅ፣ እኔ ነገ ሰው ነኝ። እታመማለሁ፣ መታከሚያ ላጣ እችላለሁ፣ ልቸገር እችላለሁ። ያኔ ለአንቺ ያደረግኩት መልካም ነገር ካለ ካደረግኩ መልካም ከሆንኩኝ ፈጣሪ ጋር ተመዝግቧል። ሰው ቢረሳ ፈጣሪ ስለማይረሳ እኔ ስወድቅ ፈጣሪ እጆች ይልቅኛል ዘርግተው ከወደኩበት የሚያነሳኝ እጆችን ይልክልኛል። አንቺ ራስሽ መተሽ አይደለም የምታነሽኝ፣ ሌላ ሰው ፈጣሪ መዝግቡ አስቀምጦ በሌላ ሰው እኔ በዚህም አምን ሰው ነኝ ገባሽ። ስለዚህ ለእኔ አትጨነኝ። ምንም ቢወረድብኝ ብሰደብ፣ ብዘቀዘቅ፣ ምንም እንዳይመስልሽ እኔ ጠንካራ ሰው ነኝ። እኔ ይሄ የባለጌ አፉን የሚከፍት ሁላ እኔን ሊጥል አይችልም። የራ አፋቸው በተከፈተ ቁጥር የእነሱ ጭንቅላት ነው እየታየ ያለው የሚሳደቡ ሰዎች ስድባቸው እነሱን ነው የሚገልጻቸው ገባሽ እኔ ክብሬ ዝቅ አይልም ስለተሰደብ ስለ እኔ ምንም አትጨነቂ እኔን ለማመስገንም እንዳትሞክሪ እረዋንዬ እኔ ያደረኩትን ያደረኩትን ለፈጣለም ስለዚህ አሁን ወደ አንቺ ችግር እንሂድ አንቺ ምንድነው አዲስ የደረሰብሽ ያስለቀሰሽ ነገር ባይበዛብሽ አታለቅሽ ተረድተንሻል ስለዚህ ምንድን የሆንሽው ለብቻሽ የከበደሽ ነገር ከእኛ ጋር ከህዝቡ ጋር ሲሆን ሊቀልሽ ይችላል ስለዚህ ንገሪን ምንድን የሆን በጣም ብዙ ነው የሆንኩት። አንደኛ ያ ያ የምናውቀው ጉዳይ እስካሁን ምንም አይነት ልባት ላይ አልደረሰ። እሱ ያው አላህ ግዴ ህግ ጉዳይ ጊዜ ውስጥ ያለ የህግ ጉዳይ እሺ፣ ያው እስካሁን ነው የተመላለስኩኝ ነው ገና አላለቀም፣ ግን በዛ መሀል ደግሞ እንደዚህ ስራ በምገባ ሰዓት ብዙ እህቶች አሉ። የሆነ የሚፈልጉትን ነገር ካላገኙ ከኔ ዘር ማንዘሬን ሳይቀር ነው የሚሳደቡት። የዛኔ ስትነፋርቅ የዛኔ እንደዛ ሆነሽ ደካማ ጎኔን ያነሱብኛል። እንደዛ ስትሆኝ እኛንን እኮ የደረስንልሽ በቃ የሆነ ወይ ቁጥርሽን ስጪኝ ብለው ካልሰጥም ሰጥም ካልኳቸው በቃ የት ነው የምትገዡ ይሉኛል። ዕቃሽን የት ነው የምትገዡ? እዚህ እዚህ ቦታ ስላችሁ ውሰጅን። እኔ እንዴት ነው ሱቄን ዘግቼ እናንተንም ወስደው በኒስም እኔ ወስድ ያስተዋውቂሽ በኒስም ብትበደሪስ በቃ ብትወስጂስ ማን ነው ተጠያቂ? አላቃቸውም፣ እነዛን ሰዎች ማን እንደሚልካቸው አላቅም። እየስላቸው ይዛኒ ስትነፋርቂኝ በዛ ደርሰንልሽ የኢትዮጵያ ሕዝብ ያንን እኮ ይረዳንሽ ብለው በደካ ባጎሌ ይገባሉ። እና ያስታውሱኛል፣ የድሮውን የድሮውን፣ ማለት ነው የድሮውን እንትን ኦርደር ደግሞ ያደርጉና በጣም ብዙ ናቸው ማለት በሳምንት ዳንስ እኔ እንጃ ቆጥሬ ማል የማልጨርሰው ማለትም ተቆጥሮ የማያልቅ ወላይ አያልቅም። በቃ ያዛሉ። ዲሊቨሪው በርጋ ሲደርስ ብሎክ ያደርጉኛል። እኔ ከነ ጭራሹን ይቦልኩኛል። አላቅም ለምን እንደሚያደርጉ እንደዛ። አላቅም በጣም ብዙ ናቸው፣ ብዙ ከዛ ምንም አልላቸውም። ማለት ምን ብዬ እላቸዋለሁ? ለምን በዚህ በኩል የኛው ቁስል ያለ የኛውን ነገር ከዛሬ ነገር ተሳካል፣ ተሳካ እንትን ላይ ነኝ በጎኑ ደግሞ መስራት አለብኝ። ብዙ ወጪ አለ እዚህ፣ የቤት ኪራዩ፣ የወረቀቱ፣ የላይሰንሱ በጣም ብዙ ነው ወጪ ያለው። እሱም እሱን ለማሟላት ደፋ ቀላስል ደግሞ እንደገና ደግሞ በጎኑ ሌላ ቄሳራ በቃ ከአቅሜ በላይ ሆነ፣ ከአቅሜ በላይ ዛሬ። አሁን አንድ ልጅ በጣም ያስለቀሰችኝ አንድ ልጅ፣ አራት መቶ ድራም አዛ እንጀራውን ላዛኛለች፣ እንጀራም አዛ እኔ እንጀራ ልኬ አላቅም፣ ላኩላት ብሎግ ብሎ ካረገችሽ በጣም ብዙ ናቸው። በጣም ብዙ ማለት ነው እንደዚህ የሚያደርጉት። እኔ ደግሞ ውስጤ ያ ነገር አለ። ያኛው በቃ አሉጣለሽ ይሻለኛል። እስከ ምን ልረሳ እፈልጋለሁ ግን መርሳት አንችልም። ለሁለት ቀን ከሳኩኝ አፈላሽኩ። ድሮ እንደዚህ አልነበርሽም። ሁለት ቀን ከሳኩኝ ላይ ላይ ካዩኝ በቃ ሽምቅቅ ያደርጉኛል። በቃ ይመጡና ለምን ሳቅሽ ነው መሰለኝ፣ አላውቅም። እንደዚህ ከሰው ጋር ስጫወት ካዩ ይመጣሉ። አንቺ እንደዚህ አይነት ሰው ልጅ እንደ አንቺ አይና ወጣም፣ በቃ እማይበኝ የለም። ከዛ ላይ ቤን ዘግቼ እወጣለሁ። በቃ ስስቅ አይወዱም። በቃ ስስቅ ሁለት ቀን ከሳቅኝ፣ አንድ ሳምንት ግዴታ ያስለቅሱኛል፣ ወይ ኦርደር አድርገው ካንሰለው ወይ በቃ የሆነ ወይ የሆነ ስድብ ሰድበውኝ እናቴን አባቴን ነው የሚሳደቡት። ደግሞ ሪከርዳችሁ እና አለ ይሰድቡኛል። ለምን እንደሚሰድቡኝ ምንም ምክንያት አይደለም። ያን ሁለት ሪከርድ አሰሚኝ ለጉዳይ እውነተኝነት ማረጋገጫ ወይ ጉዴ ፈላ ማለት እቺ ልጅ አሁን ምን ይባላል? እሺ ማለት ምን ምን ምን አድርጋ ለምን ምን ስለሆነች ምን ስላረገች ሰርታ ለመምራት ነው ቲክቶክ ላይ የመጣችው እቃ ነው የምትሸ